ከተሽከርካሪ ውስጥ የሞባይል ስርቆችን በመስረቅ የተጠረጠሩ ሁለት ግለሰቦች ላይ ክስ ተመሰረተባቸው። ዋና ሳጅ እንደ ጀኔ ውልፋታ ያዘጋጀውን ኢንስፔክተር አልማዝ አባይነት አቀርበዋለች። ተጠርጣሪዎቹ የሞባይል ስርቆት ወንጀሉን የፈጸሙት በቦሌ ክፍለ ከተማ ወረዳ 14 ገርጅ ተብሎ ከሚጠራው አካባቢ ነው። የግል ተበዳይ አቶ ቀናው ታደሰ ተሽከርካሪያቸውን መንገድ ዳር አቁሞ እቃ ለመግዛት ሲወርድ አንደኛው ተጠርጣሪ ሰው ሲመለከት ሁለተኛው ተጠርጣሪ የተሽከርካሪውን በር ከፍቶ ሞባይል ስልክ እንደሰረቀበት ተናግረዋል። መኪና ከሱቅ እቃ ልገዛ መኪና ቆሚ ወደ ሱቁ ስገባ፣ በዛኛው በኩል በተሳፋሪ በኩል ነው አውጥቶ የወሰደው። ከዛ አውጥቶ ሲሄድ ልጆቹ አዩት ሌባ ሲሉ፣ እኔም ዘወር ስል እየሮጠ ነበር። እኔም ወደዛ ሮጥኩኝ። ከፊትም ሌሎች ነበሩ፣ እነሱም ቆሙ። በነሱ ነው የተያዘ። ንብረቱ በመገኘቱ ደስ ብሎኛል። ከዛ ባሻገር ግን የሰውየው ጽናትም ያስፈልጋል ተስፋ ለመቁረጥ ምክንያቱም አይ አሁን ተወስዶብኛል ከዚህ በኋላ ላገኘው አልችልም ብሎ ተስፋ ከቆረጠ ፖሊሶችም መከታተል አይችሉም፣ የሚፈልጉት ግብም አይደርሱም። ስለዚህ ሁሉም ሰው በተቻለ ማበት አቅም ከፖሊስ ጋር በስነስርዓት ተገናኝቶ ፖሊሶች የሚሉትን በስነስርዓት ተግብሮ ትክክለኛ ወደነው ቦታ ከፖሊሶቹ ጋር ተገናኝቶ በማንኛውም ሰዓት እነሱ ይዘው እንደሚመጡ እርግጠኛ ነኝ። የገርጂ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን ጋሻ አሁን ተስፋዬ እንደገለጹት ተጠርጣሪዎቹ ከግል ተበዳይ ከሆነ የሰሌዳ ቁጥር ኮድ 3 ቢ8265 አዲስ አበባ የሆነ ቪትስ ተሽከርካሪ ውስጥ 15,000 ብር የሚገመት ሞባይል ሰርቀው ለማምለጥ ሲሞክሩ የተያዙ ሲሆን ከዚህ በፊት ተመሳሳይ የስርቆት ወንጀል የፈጸሙ መሆኑን መርማሪው ገልጸው ተገቢውን ምርመራ ተጠርቶ ተጠርቶባቸው በአቃቢ ሕግ በኩል ክስ ተመስርቶ ባቸዋል ብለዋል። የገቢና በር ክፈት አንድ ሳምንት ሲ ሞባይል የዋጋ ግምት 15,000 ብር የሚገመተውን ወስዶ ስሮት በአካባቢ እጅ ከፍንጅ ተይዞ ምርመራ ተጣርቶበት የምርመራው መዝገቡ ለአቃቤ ሕግ በማቅረብ ክስ ተመስርቶበት የፍርድ ቤት ቀጠሮ ሂደት ላይ ይገኛል። በሌላ ዜና በቦሌ ክፍለ ከተማ ወረዳ 14 ልዩ ቦታው ገርጂ ድል ፍሬ ትምህርት ቤት ተብሎ ከሚጠራው አካባቢ የግል ተበዳይ ተሽከርካሪያቸውን ለማሳጠብ በሰጡበት አጋጣሚ ያገኘውን ስልክ መስረቁን ዋና ሳጅን ጋሻውን ይናገራሉ። የግል ተበዳይ አቶ ዳንኤል ታደሰ የተባለው የግል መኪናቸው የሰሌዳ ቁጥር ኮድ 2 81 227 የሆነውን መኪና ለማሳጠብ በአካባቢው ላይ የሚገኘውን የመኪና ማሳጠቢያ ላይ ያቆሙ እያሉ ከመኪና የሹፌር መቀመጫ ስር የነበረውን አንድ ሳምሰንግ ኤስ 9 ፕላስ የዋጋ ግምቱ 7 ሺህ ብር የሚገመተውን ወስዶ ወደ ገርጂ ፖሊስ ጣቢያ በመምጣት በተደረገው የምርመራ ውጤት ላይ በምሪት ኤግዚቢቱን የማስመለስ ስራ ተሰርቶ የምርመራ መዝገቡን ለአቃቤ ሕግ አቅርቦ ክስ ተመስርቶባቸው በፍርድ ቤት ውሳኔ ቀጠሮ ላይ ይገኛሉ ማለት ነው። አሽከርካሪዎች ተሽከርካሪዎቻቸውን ሲያቆሙ ደህንነቱ በተጠበቀበት ቦታ በማቆምና የመኪናቸውን በርና መስኮት በመዝጋት በንብረታቸው ላይ የስርቆት ወንጀል እንዳይፈጸም ጥንቃቄ ማድረግ እንዳለባቸው ዋና ሳጅን ጋሻሁን ተስፋዬ ተናግረዋል።